ቲክቶክ ጭራሽ መጠቀም ጀምረዋል። ተተረሳስተል ነበረ ይሄ ነበር መዝጋንሽ። በቃ እኔ ልክ ሳየው ድንግጥ ነው ያልኩት፣ ይገርማል። ከዛ ቲክቶክ እንዳለው ደግሞ እኔ አላውቅም። ከዛ ቲክቶክ ላይ ሳየው በቃ ሌላ ሰው እሚፖስታቸው ምናምን ገሳጭ ገሳጭ ትምህርት ያላቸው እንዲህማ፣ ያለ እድሜው እየበሰለ ነው አልኩ። ከባድ ነው። ሆዴ ፍቅር ይዞት ያውቃል። እኔ እኮ የምወዳት ማፈቅራት ሚስት አለች። አሁን ሚስት አለ እንዴ? አዎ እኔ እኮ ማቀብ በጭጭ ነበረ እኔ ቅርታ መስመርን ንገረኛ መስመር ነው ይሄ የማይባል ነው። አዎ

ኦኬ፣ ፍቅረኛ እጮኛ ነገር ማለት ነው። ዳቡ ነው አብዛብልሽ። እሰይ ዋናው እሱ ነው። ከሱ በኋላ እኮ ነው ወደ ወደዛ ያ ግን

እንዴት ተገናኛችሁ? እንዴት ወደድካ ምን ወደድከው? ቲክቶክ ላይ ማርያምን። ወይኔ ቲክቶክ ለሁላችንም ተርፏለሁ። እሺ አንደቀብል እውነት እኔ እኮ ብያለሁኝ፣ አንድ ቀን ፕሮግራም አዘጋጅተን ቲክቶክ ፕላትፎርምን እናመስገን ብያለሁኝ። ውለታ ያለብን ማለት ነው። ፕላትፎርሙ በቃ ስ ባነር አሰርተን ቴንኪ ተደብቄ ደና አሪፍ ኖሮ እየኖርኩ ነበረ በህይወት። አረ ሚስት ደስ ለምን ያ ቲክቶክ ላይ ባትመጣም ደግሞ ደሞ ጭራሽ ምንም አይነት ህይወት አይኖረኝም ነበር። ምንም አይነት ህይወት ስለሽ፣ ምን ነው ጓደኛ ማግኘት ሳይሆን ኖርማል ሚዲያ የመጣሁበት መንገድ ራሱ ጥሩ አይደለም። እንደዚህ ሰው ባያቅ እንደዚህ ኦኬ፣ ጎድቷል እንደ ጎዳኝ አይ እዚህ ጋር እያስታወሱ ነው። በምን ተገናኛችሁ ቲክቶክ ላይ ብለህናል። እና ምን ያክል ጊዜ ሆናችሁ? ምን ሆን ወደድካት? ስነስርዓቷን አንድ አመት ሆነ እንደመሆን ምሳይ ስነስርዓቷ ስነስርዓቷ ዋናው እሱ ነው። ጋይዜው ይሰማ ስነስርዓቷዋ ነው ዋናው። ሴት ሴት ከሆነች በቃ ሴት ሴት ይበታል። ልባም ሴትን ማን ያገኛታል? ይላል በዚህ ስነ ስርዓቷ። አይ ስላንተ ሚስት እኮ እኛ እና ቃለ ሌሎ ምንም እየቀራችሁ አይደለም። እኔ ፋሚሊ ያቃሉ ሁሉም ከአንተ በላይ ነው እየመለሱልኝ ያሉት። እዚህ ላይ ትክክል ትክክል ነው። አሜሪካኖች መጡ። Thank you. <laughs> <laughs> እኔ ቤት ያሉት ጻድቃን ብታይ ሆዴ፣ እውነት እነሱ እያሉ ነው ግን አቤት አቤት አቤት አቤት አቤት አቤት!

ምን ፈለገ? ከዚህ በቃ አለቀ። ሌላ ምን ይፈልጋል? ተምዬ ማንም እንዳቸ ፋኑስዬ፣ ቴንኪዩ እናት ቴንኪዩ። ቤት ማለት ነው። በዚህና በነገር እንደዚህ ሲሉ ለእኔ ብለው ይመላለሳሉ ይመላለሳሉ። በዛ ለእኔ ለመመለስ ወዳጆቼ በጣም ነው። ወዳጆች ግን እንዴት አድርጌ ልለያችሁ? ከስድስት መቶ ሺህ ሰው እንዴት አድርጌ መንጥሬ ላውጣችሁና እናንተን ብቻ እንዴት ብዬ ፎሎ ላርግ? ላቃችሁ አልቻልኩ፣ ወዳጆች ማን ነው ሆዴ ብሎ ስም ያወጣልህ ማን ነው? ህዝብ ነው እንጂ ትክክለኛ ስም አይደለም። ይሄ የመታወቂያ ትክክለኛ መታወቂያ አይደለም። ሆዴ እንዴት ሆዴ አሉ ትበላለህ። በጣም በጣም ፈጣሪ ጥያቄም ከታች እየጻፋችሁ እኔ ስለማላውቅ አራባ ኮ በቅጣት ነበር የምመልሰው። ጨዋታ ነው። አንዳንድ አንድ ጊዜ ደግሞ አይ ይሄን እንዳትዪ ብሎኛል፣ መስመሬን እንዳታልፊ ብሎኛል። መስመር አላልፍም። መስመሩን ሳናልፍ ነው። እሺ ነው

ጥያቄ አበዛል። ስለምን? አዎ እኮ ከሰው ጋር ያለው ነው መጥራት አትችልም። ጋይስ፣ አይ የሆነ ቀይ ቀይ መስመር አስደበረኝ። ከዛ በኋላ እሱ ባለበት አልገባም። ኧረ የሆነ እኮ ምርጥ ሰው ነው። መብታችሁ ነው፣ መብታችሁ ነው። እኔ ስለ እኔ ስለ እራሴ አውቃለሁ ውዶች፣ እሱንማ አውቃለሁ። ስትጀምር ሆዴንም አውቀው እኮ ያኔ ነው። አሁን እሱን ተውት፣ እርሱት፣ እርሱት። የተረሳ ነገር እርሱ ከሆዴ በፊት የሆኔን ታውቂዋለሽ። ኧረ ስለ የሆኔ አንተ ብቻ ነው የሆኔን ያነሳ። የለም ስለ የሆነስ ማንም አንድም የጻፈ የለም። ላካቸው የፈለከ ቤተሰቦች እኔ ስለማልፈልግ ብቻ ነው የሆነ አስፍንጋ የራሴ ቅስን ስላለብኝ ነው ላለመጫወት ለራሴ ስለ ጎድቶ ነው በዚህ ሰዓት

ስንት ናቲዎች አሉ? ናቲዎች ስንት አሉ? ናፍን ያሉ ትግሬ ነገሩኝ። እናንተን ይጠይቅላችኋል። ከጥያቄ ከጥያቄ ጭራሽ አላቅም ወ ያንኔ እናንተን አይደለም፣ እንዲሁ አይባልም ለማለት ነው። ሸዋዬንሽ እንደ ስምሽ ሰሊና ምለሽ የመጣችው አንድ ዘፋኝ አለች እኔ የማውቃት። እኔ የሆነ ፊልም አለ ፊልም ነው እና የምትሳማውን የሚሰጠኝ የለም እሷን እንኳን ወንድ እንዳይሰጠኝ፣ ሴት ከሆናችሁ ችግር የለውም የምትሳማውን። አንቺ ባለ ትዳር ነኝ ነው እና በእንትን ነው ያገቡት ምናምን ስትይ አልነበረ። ወንድ ከሆነ አልፈልግም፣ ሴት ከሆነ ችግር የለውም ነው ያልኩት። አዎ ሴት ሰንክ ሴት ከሆነች

አንድ ትክክለኛ ስሙ ማነው? ታትዋሽ እታች ጻፉም የሚያቸው ወይ ጉድ! እሱንም ጭራሽ ያውቃሉ። እዚህ አራዳው ምን ላውራቅ። ማነው የሆዴ የትክክለኛ ስሙ መረጃዎች፣ አፍጥኑት። የመረጃ ምንጮች አሁን እኮ እኔ አንቺን እያጫወትኩሽ ነው ያሉት፣ ግን ምንም ላሸንፍሽ አልቻልኩም። በቃ ልገርም መርሃዊ መርሃዊ ነው ስም፣ ሰለሞን ማንኛው ነው ሰለሞን ሰለሞን መርሃዊና ሰለሞን ነው የበዛው። ማንኛው ነው? የትኛውን ትገምቻለሽ አንቺ? ኧረ እኔ እንዴት ገም፣ መርሃዊ በዛው አሁን መርሃዊ እገምታለሁ። ናሁን ይሉሻ ማን ነው ሶል ጭራሽ ለቆለ መርሃዊ ነው። ባክ ያ የኔ ስም ተክለኛ መርሃዊ። ኦ ሰለሞን ደግሞ ሰለሞን አስተማሪዎች ናቸው። እናም ቁመቱ ረጅም፣ እሱ ግርማ ሞገስ አአ ባሌ ሰለሞን ነው እንዴ? አረ አይደለም። የኔ ባል ብረት መዝጊያ ነው። ባል ስለገሩ ብረት መዝጊያ ነው። ከባር አቤኔዘር ፀጋው ነው። እኔ ቤት ያሉት ይሁን ማለት ነው። ስለ አቤኔዘር ቢነግሩ ከእኔ በላይ ያሞጋጉሱታል። ኧረ በእናትሽ የእውነት ብዙ ወዳጆች አሉ እያልኩ ነው። የእሱ ሙሉ 600 ሺህ ተከታሽ ሙሉ ወዳጆች ናቸው። ፌክ የለውም፣ እንደኔ አይደለም። ያው ሂጂ ማሬ። አክሊሉ ለምን አትገባም? ከላይ ብለው ተው። ይኸው እዚህ ጋር ተንጠርቶ